አሁን ወደ ቀመሳው መጥቻለሁ እዚህ ጋር እንደምታዩት በስማ በጣም ነው የሚጻፍው። ሰላም ውዴኔ ቻናል ተመልካቾች እንዴት ናችሁ? ሰላም ናቸው ወይ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሳምንቴ ውሌ ሁሉም ጥሩ ነበር፣ አይሆፕ እናንተ ጋር መልካም እንደሚሆን ተስፋ አደርጋለሁ። በድጋሚ እንዴት ናችሁ? መልካም በዓል ጥምቀት አደለ? እንግዲህ ጥምቀት እንደሆነ መጠን ያው ታውቃላችሁኛ፣ ኢትዮጵያኖች ኤርትራውያኖች በጥምቀት የምናደርገውን ነገር ብዙ ጊዜ እናውቀዋለን፣ እናስታውሰዋለን። አገራችን በውጭ በስደትም ብንኖር ያው የሀገራችንን ስሜት ባህሉን እንትኑን ለማምጣት እንሞክራለን ማለት ነው፣ ሁላችንም በያለንበት። ስለዚህ እኔ ከወዲሁ የመልካም ምኞት መግለጫዬ ለእናንተ አቀርባለሁ መልካም የጥምቀት በዓል እያልኩኝ እዚህ ጋር እንደምትመለከቱት በሀበሻ ቀሚስ ነው ብቅ ያልኩትኝ። ቀለል ያለ የሀበሻ ቀሚስ ነው። ብዙ ጊዜ እኔ እንደዚህ አይነት የሀበሻ ቀሚሶች አዘወትራለሁ። እኔ በጣም ስለሞ በድጋሚ መልካም በዓል እያልኩኝ፣ ቀጥታ ዛሬ እዚህ ጋር በዓል እንደመሆኑ መጠን የምሰራው የጭቅና ስጋ አዘጋጅቻለሁ። አንድ ኪሎ የጭቅና ስጋ የተዘለዘለ ማርኔት የተደረገ ስጋ አዘጋጅቻለሁ። እሱን ዝልዝል ጥብስ ነው የምናደርገው፣ የሸክላ ጥብስ ማለት ነው። በዚህ መንገድ አይሆ እናንተ የራሳችሁ ሆነ አሰራር ሊኖራችሁ ይችላል። እኔ ግን በዚህ መንገድ አድቫይስ አደርጋቸዋለሁ በጣም ነው የምትወዱት። ከዛ በምዚ ጋ እንደምትመለከቱት የጭቅናው ስጋ በጣም በቆንጆ ማርኔት ተደርጎ እንደዚህ በሚያምር በሚያምር ይታያቸዋል። ተዘልዝሏል። ረዣዥም ነው የተዘለዘለው። በቃ አሁን መጠበስ ብቻ ነው የሚቀረው። ይኸውላችሁ በጣም ያምራል። ጮማ አለው። በጣም ሀሪፍ ነው የሚሆነው። በተለይ ጮማ ያለው የጭቅና ስጋ ሲጠበስ እጅግ በጣም ቆንጆ ነው፣ ጣዕሙ በጣም ሀሪፍ ነው የሚሆነው። ከዛ ደግሞ እዚህ ጋር እንደምትመለከቱት ነጭ ሽንኩርትና ሮዝመሪ አዘጋጅቻለው ማለት ነው። ሮዝመሪው ደረቅ ያለ፣ ፍሬሽ አይደለም። ፍርጅ ውስጥ ደርቆ የተቀመጠ ነው። ምክንያቱም ቶሎ ስለሚበላሽብን ሮዝመሪውን በዚህ መንገድ ነው ማስቀምጠው። ከዛ በተረፈ ደግሞ እዚህ ጋር ሽንኩርት በረዣዥሙ እንደዚህ ተከትፏል፣ ቅድም እንዳልኳችሁ ማለት ነው። ከዛ በመቀጠል ቃሪ ያለኝ ቃሪያውን እዚህ ጋር አዘጋጅቻለሁ። ከዛ ራፕስ ኦሊያ እንዳለኝ ነግሬያቸዋለሁ። በራፕስ ኦሊያ ነው የምጠብሰው። ከዛ ምድጃዬን እዚህ ጋር አዘጋጅቻለሁ። ቀጥታ ምድጃዬን ኦን አደርግና ወደ መጥበስ ገባለሁ። የተብሳት ትሄዱ አብራችሁ ይቆዩ። አሁን እዚህ ጋር ራፕስ ኦሊያዬን ላዩ ላይ ተሰሳ አደርጋለሁ። መጥበሻዬ በጣም በኃይለኛው አግየዋለው። ዋው ሽታው ራሱ ልነግራችሁ አልችልም። እንደዚህ ካደረግን በኋላ ቀጥታ እንዳልኳችሁ ውሃ ማምጣት የለበትም። በደረቅ ጥብስ ነው የምንጠብሰው፣ ዝልዝል ጥብስ ነው የምንጠብሰው። ዋው ሽታው ልነግራችሁ አልችልም። በቃ እንዴት ደስ እንደሚል። አሁን እንደዚህ ካደረግነው በኋላ ለአንድ ደቂቃ ያህል እንተወዋለን። ምንም መነካካት አያስፈልገንም። ከዛ በመቀጠል ደግሞ ደግመን እንገለብጠዋለን። አሁን እንደምትመለከቱት እየገለባበጥኩት ነው ያለሁት። እላዩ ላይ የተወሰነ ነጭ ሽንኩርት እናደርግበታለን፣ የጥብስ ቅጠል እናደርግበታለን፣ ሽንኩርት እናደርግበታለን። ከዛ አሁንም እናማስላለን ማክሲመም አምስት ደቂቃ ነው መጥበሻ ላይ ለመቆየት የሚችለው ምክንያቱም አለበለዛ ብዙ እሳት ባስመታነው ቁጥር እንትን ይላል ይገነትርብናል ስለዚህ እንዲገነትርብን ስለማንፈልግ በፍጥነት ነው እያደበላለቀን ቅመሞቻችንን የምንፈልገውን ግባቶቻቸውን ላዩ ላይ እየጨመርን ማውጣት የሚገባን ማለት ነው ለዚህ ቻናል አዲስ የሆናችሁ ሰዎች ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድታልፉ በአክብሮት ተጋብዛችኋል። በድጋሜ መልካም በዓል። ይታያችኋል። አሁን ልቅም ተደርጎ የምንፈልገው ሳህን ላይ እንሰ እናወጣለን። ከዛ በኋላ ከፈለግን አዋዜ፣ ከፈለግን ሚጥሚጣ፣ ከፈለግን እንጀራ ከፈለግን ደግሞ እንደዚሁ መብላት እንችላለን። ቀጥታ ምንድን ነው የማደርገው እለቅመዋለው ማለት ነው፣ ወደ የምገለብጥበት ሳህን ላይ እንደዚህ አድርጌ ታያችኋል። በጣም ነው የሚያምረው። እስከ መጨረሻው እንደዚህ ካጠፈግን በኋላ ይታያችኋል እንዴት እንደሚያምር። በጣም ነው የሚያምረው። በጣም ለስላሳ ነው። ቆሎም ትንሽ ሽንኩርት ማድረግ እንችላለን። ከፈለግን ደግሞ ቅድም ያዘጋጀነውን ቃሪያም ለመልኩ እንደዚህ በላዩ ላይ አርግተን ማቅረብና መመገብ እንችላለን። የትም ሳትሄዱ ሬስቶራንት ውስጥ የመሰለ ይሄን የመሰለ የጭቅና የሸክላ ጥብስ አዘጋጅቻለሁ በፍጥነት ማለት ነው። እንኳን አደረሳችሁ ለጥምቀት በዓል እያልኩኝ ይሄንን ከቤተሰቦቻችሁ ጋር የትም ሬስቶራንት ሳትሄዱ የጣፈጠና ጤነኛ የሆነ ቤታችሁ ውስጥ ጠብሳችሁ የጭቅና ስጋ የሸክላ ጥብስ ሲያምራችሁ መመገብ ትችላላችሁ። አመሰግናለሁ ስለምታዩኝ። እስቲ ልቅመሰውና ደግሞ ምን ምን ይላል የሚለውን ማወቅ ስላለብኝ ከዛ በኋላ ለእናንተ ደግሞ መናገር ስላለብኝ አብረን እንቀምሳለን ሰርታችሁ እንደምትሞክሩት ተስፋ አደርጋለሁ። የአዋዜ የጭቅና ጥብስ ነው የተብሳት ሄዱ አብራችሁኝ እንድቀምሱ በአክብሮት ጋብዣችኋለሁ። አሁን ወደ ቀመሳው መጥቻለሁ። እዚህ ጋር እንደምታዩት በስማ በጣም ነው የሚጻፍረው። በጣም ይጣፍጣል። በጣም ለስላሳ ነው ስጋው ጥርሳችሁ ላይ ራሱ የአዋዜው ጣዕም በጣም በጣም በቃ ሬስቶራንት ሬስቶራንት ኢትዮጵያ ዮናስ ጫርጫር ቁጭ ብላችሁ ያዘዛችሁት የጭቅና ጥብስ በቃ እንደሆነ ነው የምትቆጥሩት። እንደምትወዱት ተስፋ አድርጋለሁ። ከሞከራችሁት ኮመንት ላይ ጻፉልኝ። ከወደዳችሁትም ጣዕሙን ኮመንት ላይ ጻፉልኝ። ላይክ ሽን ሰብስክራይብ አድርጉ። መልካም በዓል እያልኩኝ በሌላ ሳምንት እስከምንገናኝ መልካም ሳምንት፣ መልካም ቀን፣ መልካም እለት፣ መልካም በዓል ቻው።